የእነሱን ፕሮግራም ለመከታተል የምንፈራቸው ሁሉ በአንድ ድምፅ በአንድ ሀሳብ ኢትዮጵያ ትበልጣለች የሕዝባችን ሕልውና ይበልጣል በሚል ያሳዩትን መተባበር አይታችኋል። እኔ በጣም በጣም በጣም የተደነቅሁት ድምፃቸውን መስማት የማልፈልጋቸው ሚዲያቸውን መከታተል የማልፈልገው ስለነሱ ምንም ነገር ማወቅ መስማት የማልፈልጋቸው በሙሉ በአንድ ድምፅ በአንድ ሀሳብ ይህንን ኢትዮጵያ ከሁላችን ትበልጣለች ሕዝባችን ከሁላችን ይበልጣል ይህ ያለው አገዛዝ የሁላችን ጠላት ነው። ይህ አገዛዝ ስልጣን ላይ አንድ ቀን ባደረ ቁጥር የቤተሰቦቻችን፣ የወንድሞቻችን፣ የእህቶቻችን፣ የእናት አባታችን፣ የህዝባችን ህልውና አደጋ ላይ ነው በሚል ኢትዮጵያ ትበልጣለች በሚል ሁሉን በሀሳብ ልዩነት እያለው የማይስማማበት አጀንዳ እያለው የተለያየ አላማ እያለው ኢትዮጵያንና ኢትዮጵያኖችን አስቀድሞ በአንድ ድምፅ ያሳየውን ሶሊዳሪቲ እጅግ እጅግ እጅግ እጅግ አስደናቂና አስገራሚ ነው። ለዚህ ነው የነፃነትና የፍትህ ዲጂታል ሰራዊት ተከፋዩን ብልፅግና አንገቱን አስደፋውያል። በጣም ይሄ ታሪክ ነው ወገኖች፣ በታሪክ የሚጻፍ ነው። የዚህ ትግል አካል የዚህ ትግል ወገን በመሆኑ በዚህ ትግል ውስጥ በዚህ ዘመን መኖሬ፣ ብዙ ያሳዝነኝ ነበር ከአሁን በፊት። ህዝብ በሚያልቅበት በሚሊዮን የሚቆጠር በሚጨፈጨፍበት፣ ሴቶች በሚደፈሩበት፣ ህፃናት በሚገደሉበት፣ እናቶች በሚራቡበት፣ ኢትዮጵያ በእንደዚህ ሁኔታ በምትፈራርስበት ዘመን ለምን ኖርኩኝ እያልኩ ራሴን በጣም አዝን ነበር። አሁን ግን የዚህ ትግል ተካፋይ በመሆኔ ይሄ ትግል በሚደረግበት ጊዜ ሚዲያ ላይ በመኖሬ የተሰማኝን ኩራት የተሰማኝን ደስታ ልነግራቸው አልችልም። አይ አም ሶ ፕራውድ ኦፍ ዩ ኦል ኢትዮጵያንስ። ኢትዮጵያኖች በሙሉ ዛሬ ኮርተንባችኋል። ኢትዮጵያን የማትረፍ ኢትዮጵያን ወደ ቤተ ሁኔታ የመላክ ተስፋው ፍንትው ብሎን የታየል። እኛ ስንተባበር ሊሆን የማይችል ነገር የለም ኢትዮጵያ በእኛ ካውንት ታደርጋለች። ኢትዮጵያና ኢትዮጵያኖች ር ካውንት ኦናስ እኛ ላይ ነው ካውንት የሚያደርጉት እኛን ነው የሚጠብቁት እና ኤቨሪባዲ በዚህ ሲታገር የነበረ በሙሉ በፈቃዱ ወዶ ይህንን ነገር አስተራፎታል። ከብልጽግና ተከፋዮችና የኢትዮጵያ ጠላቶች ከሆኑ ኢትዮጵያኖችን ሲያባሉ፣ ሲያፋጁ፣ ሲያጋድሉ ከኖሩት ሚዲያዎች በስተቀር ስለ ኢትዮጵያ የሚገደው ኢትዮጵያን የሚወድ የኢትዮጵያን ሰላም ኢትዮጵያን በጎነት የሚወድ በሙሉ ፈቅዶና ወዶ ላይ አስተላልፈታል። ስለዚህ ያላያቸዋቸው ያላስተላለፉት ከብልጽግና ተከፋይ የሆኑት እና ኢትዮጵያን ለዘመናት ለዘመናት ቴሮሪስት እያሉ ትግራይ ሕዝብ ያስጨፈጭፉት ፋብሪካቸው ይቃጠል እያሉ የተለያየ የጥላቻ ፕሮፓጋንዳ ሚዲያ እየቀያየሩ በገቡበት ሚዲያ ጥላቻን ሲዘሩ የነበሩ የኢትዮጵያ ጠላቶች ብቻ ናቸው ያላስተላለፉት። ስለዚህ ዛሬ ያወቅ ነው ምንድነው እውነተኛ የኢትዮጵያ ልጆችና የኢትዮጵያ ጠላቶች፣ የኢትዮጵያን ሰላም የሚወዱና የኢትዮጵያን ሰላም የማይወዱ ተለይቶ የወጣበት ዛሬ በደንብ ተደርጎ በቃ ሁለት ውሃ ነው የተከፈለው። የሰላም ውሃ፣ የጦርነት ውሃ ነው። የሰላም ወዳጅ፣ የጦርነት ወዳጅ፣ የኢትዮጵያ ልጆች፣ የኢትዮጵያ ጠላቶች በደንብ የታዩበት መድረክ ነው ዛሬ። እኔ በእውነት ልደቱ አያሌው ኮንግራቹሌሽን ጥሩ እፈልጋለሁ። ብዙ ዋጋ ከፍሏል በኢትዮጵያ ፖለቲካ። ዛሬ ልደቱ ቢሞት ለእሱ ትልቅ ክብር ነው። አሜዚንግ አድጎ ትልቁ ሆኖ የደረሰበት ቦታ ላይ አይደለም። አንድ ነገር ሲተልቅ ሲገጅፍ ሲገን አይደለም መደነቅ ያለበት ገና ከጅማሬው ነው ከአጀማመሩ ፍሬዋ ዘሯ ናት መደነቅ ያለባት። እና ዛሬ የፍትህ ዘር ተዘርቷል። ዛሬ የሰላም ዘር ተዘርቷል። ዛሬ የተስፋ ዘር ተዘርቷል። ዛሬ የፍቅር ዘር ተዘርቷል። ዛሬ የአንድነት ዘር ተዘርቷል። ኢትዮጵያ ዛሬ ተኝታ ኢትዮጵያ ተኝታ ተቃርታለች። ምክንያቱም ኢትዮጵያኖች ተናገሩ፣ ኢትዮጵያኖች ተነፈሱ፣ ኢትዮጵያኖች ጸጥታቸውን ሰበሩ፣ ኢትዮጵያኖች ፍርሃታቸውን ሰበሩ። ዛሬ ኢትዮጵያ እማማ ኢትዮጵያ የምንላት ኢትዮጵያ ሀገራችን እምዬ ኢትዮጵያ ብለን የምንጠራት እምዬ ኢትዮጵያ አፍ ቢኖራት ዛሬ ተስፋ ይው ትለናለች። ዛሬ እንደምተርፍ አወቅኩኝ፣ ዛሬ እንደምኖር አወቅኩ፣ ዛሬ መፍትሄ እየመጣልን ሄልፕስ ኦን ደ ዌይ እርዳታ እየመጣልኝ ነው። እርዳታ መንገድ ላይ እንዳለ አየሁ። ልጆቼ እየደረሱልኝ እንደሆኑ አየሁት አለች ኢትዮጵያ። ልጆቼ ከተኙበት ተነሱ፣ ልጆቼ ከዝምታቸውን ሰበሩ፣ ልጆቼ መፍረሴን መጥፋቴን እንደማይፈልጉ አየሁት ትለናለች ኢትዮጵያ። እና እኔ በጣም ነው የተደሰትኩት። በእውነት በእውነት በእውነት በጣም ነው የተደሰትኩት። በቃ ይሄ ጅማሬው ነው። ጅማሬ ታናሽ ቢሆን ፍጻሜ ታላቅ ይሆናል። ይናመሳፈሉስ ምንም ነገር ሲጀምር ከትንሽ ስለዚህ ሰራዊት መጣ ኢትዮጵያ ሰራዊት መቀመጥ አብይ አህመድ ከፍሎ በ30፣ በ10፣ በ20፣ በ30፣ በ40 የሚከፈል ቅልብ ሰራዊት ለመስደብ፣ ለመዝለፍ፣ ለማዋረድ፣ ለመጨርጨር፣ አገርን ለማፍረስ፣ አገርን ለማውደም፣ ኢትዮጵያን ለመበተን አሳቹን እና አጭበርባሪውን ነፍሰ ገዳዩ አብይ አህመድን ለማንገስ ያስቀመጠው ቅልብ ሰራዊት ዛሬ አንገቱ ይደፋል። ያ ተከፋይ የኢትዮጵያ ጠላት ኢትዮጵያን ያደማ ኢትዮጵያን ያጎበጠ ኢትዮጵያን ያስለቀሰ ኢትዮጵያን ያዋረደ ዲጂታል ሰራዊት ዛሬ አንገቱን ይደፋ። ለምን? ስለ ፍትህ፣ ስለ ነጻነት የሚሟገተው ሳይለንት ማጆሪቲ እውነተኛው የኢትዮጵያ ልጆች ድምፃቸው ስለ